የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይለና ታላቅ ክስተት ነው የሆነው። ይህም የመንፈስ ቅዱስ መውረድ ልንለው እንችላለን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ የሆነው ነገር ምንድን ነው? መንፈስ ቅዱስ ወረደ። የዚያ ዕለታው ክስተት የመንፈስ ቅዱስ መውረድ ነው። ይህን በሁለት እግዚአብሔር ቃል ክፍል ማረጋገጥ እንችላለን። ወደ ኋላ ምዕራፍ አንድ ቁጥር ስምንትን ስናነብ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሏል ጌታ ኢየሱስ። ይሄንን በአርባኛው ቀን ነው የተናገረው፣ በተነሳ በአርባኛው ቀን ከአስር ቀን በኋላ የሚፈጸመው የመንፈስ ቅዱስ ወደ ዓለም መምጣት በጌታ በኢየሱስ ክርስቶስ የመንፈስ ቅዱስ መውረድ ተብሎ ተገልጿል። እንዲሁም በኋላ ላይ ሐዋርያው ጴጥሮስ በቆርኔሌዎስ ቤት የሆነውን ነገር ሲተርክ ለአማኞች ምዕራፍ 11 የሐዋርያት ሥራ ምዕራፍ 11 ቁጥር 15 ላይ ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱም ወረደላቸው ይላል። ስለዚህ በበዓለ ሃምሳ የሆነው ክስተት መንፈስ ቅዱስ ከሰማይ መውረዱን መምጣቱን የሚያሳይ ነው። ወደ ዓለም መግባቱን የሚያመለክት ነው። ይህ የሆነበት ቀን በዓል ሐምሳ ወይም ጰንጠቆስቴ ተብሎ ተጠርቷል። ጰንጠቆስቴ በግሪኩ ነው፣ በዓል ሐምሳ ማለት ነው። በኦሪት ዘሌዋውያን ምዕራፍ 23 ውስጥ እንደምናገኘው ከበኩራት ነዶ በዓል ማግስት ጀምሮ ሲቆጠር ሃምሳኛው ቀን በዓል ሐምሳ ይባላል። በዘሌዋውያን 23 ውስጥ ከሚገኙት ከሰባቱ የእግዚአብሔር በዓላት አራተኛው በዓል ነው። በዓል ሐምሳ ሲከበር መንፈስ ቅዱስ ወረደ። መንፈስ ቅዱስ የዚያለታ የወረደበት ዋነኛው ምክንያት ደግሞ እነዛን መቶ ሃያ የሆኑ ሰዎችን ወደ አንድ አካል ለማምጣት ነው። አንድ አካል አድርጎ ራስ ሆኖ ከተቀመጠው ክርስቶስ ጋር ለመግጠም አንድ ለማድረግ ነው የመጣው። ስለዚህ ጥቂት ስለ በዓል ሃምሳ ልናገር። አራተኛው በዓል በዓል ሃምሳ የበኩራት እንጀራ የሚቀርብበት ቀን ሁለቱ የመወዝወዝ እንጀራዎች በእግዚአብሔር ፊት የሚወዘወዙበት ቀን ነው። እነዚህ እንጀራዎች በእግዚአብሔር ፊት አዲስ የእህል ቁርባን ተብለው ይጠራሉ። ጊዜው የስንዴ መከር የሚሆንበት ወቅት ነው። ስለዚህ ዳቦዎቹም ከስንዴ ዱቄት የሚሰሩ ናቸው። ከየቤቱ የሚመጡ ናቸው። እናም እግዚአብሔር ስሙን ያኖርበት ዘንድ በመረጠው ስፍራ ካህኑ ከደህንነት መሥዋዕት ጋር አብሮ ይወዘውዛቸዋል። የደህንነት መሥዋዕት የዚያለት ይቀርባል፣ ከመደበኛው ቁርባን ውጪ ማለት ነው። በእርግጥ ከዚያ በፊት የሚቀርቡ ልዩ የሆኑ መሥዋዕቶች አሉ። የሚቃጠል መሥዋዕት ይቀርባል። የኃጢአት መሥዋዕት ይቀርባል። እንዲሁም የእህል ቁርባን አብሮ ይቀርባል። በመጨረሻ የደህንነት መሥዋዕት ይቀርባል። ሁለት ጠቦቶች ናቸው የሚቀርቡት ለዚህ ለበዓል ሀምሳ በደህንነት መስዋዕት ሕግ ውስጥ ደግሞ እንደምናውቀው የመስዋዕቱ ፍርምባ ደረቱ ማለት ነው በእግዚአብሔር ፊት ይወዘወዛል የመወዝወዝ ቁርባን ሆኖ ማለት ነው ቀኞቹ ደግሞ ይነሳል የማንሳት ቁርባን ሆኖ ስለዚህ የማንሳትና የመወዝወዝ ቁርባን የሚቀርብበት ነው የደህንነት መስዋዕት ከዚህ ከፍርምባው ጋር አብሮ እንዲወዘወዝ ሁለቱ የበኩራት እንጀራዎች በካህኑ እጅ ላይ ይሆናሉ። በመጨረሻም የተወዘወዘው ፍርምባም ሆነ እንዲሁም የተወዘወዙት እነዚህ ሁለት እንጀራዎች አዲስ የእህል ቁርባን ተብለው የተጠሩት ለካህኑ ይሰጣሉ በእግዚአብሔር ፊት ይታዩና ካህኑ ይወስዳቸዋል፣ ማለት ነው ከደህንነት መሥዋዕቱ ከፍርምባው ጋር። ክብር ለእግዚአብሔር ይሁን። እነዚህ ሁለት የመወዝወዝ እንጀራዎች ወይም የበኩራት እንጀራዎች በእርሾ እንዲጋገሩ ታዟል። ስለዚህ እርሾ ያለባቸው እንጀራዎች ናቸው፣ ቂጣ አይደሉም። ከዚህ በመነሳት እነዚህ ሁለቱ እንጀራዎች አዲስ የእህል ቁርባን ተብለው የተጠሩት ክርስቶስን ሳይሆን እኛን የሚያመለክቱ ናቸው። በክርስቶስ ውስጥ ምንም አይነት በእርሾ ሊመሰል የሚችል ነገር የለበትም። ቅዱስ ሆኖ የተወለደ ቅዱስ ሆኖ የተመላለሰ ነው። በሰውነቱም በእርሾ ሊመሰል የሚችል ምንም ነገር በእርሱ ውስጥ የለም። ኃጢአት አያውቅም፣ ኃጢአትን አላደረገም። በባህሪው በማንነት ውስጥ ኃጢአት የለበትም። ከኃጢአት በቀር በነገር ሁሉ እንደኛ የሆነ ሰው ነው። እኛ ግን በስጋችን ውስጥ በእርሾ ሊመሰል የሚችል ኃጢአት አለ። እነዚህ ሁለት የመወዝወዝ እንጀራዎች ከአሕዛብ የተጠሩትን እና ከአይሁድ የተጠሩትን ከሁለት ወገን የተጠሩትን ሰዎች የሚወክሉ ናቸው። በወንጌል ተጠርተው የመጡትን እና በእርሾ እንደሚጋገሩ ሁለቱም ወገን ላይ የባህሪ ኃጢአት አለ ግን በወንጌል ስላመንን በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ ምክንያት ኃጢአታችን ተፈርዶበታል። በእኛ ላይ አይገዛም፣ አይነግስም። ከኃጢአት ባርነት ነፃ የወጣ ህዝብ ነው በእግዚአብሔር ፊት የሚቀርበው እና ልክ እንደሚወዘወዙ እነዚህ መቶ ሀያ ሰዎች በኋላም የቆርኔሌዎስ ቤተሰቦች በእግዚአብሔር ፊት ይታያሉ፣ በአንድ መንፈስ ሆነው ይቀርባሉ ማለት ነው። ስለዚህ የበዓለ ሃምሳ ዕለት እኛ በእግዚአብሔር ፊት ዕውቅና የምናገኝበት የምንታይበት፣ ከዛም ልክ ለካህኑ እንደሚሰጡት ለጌታ ለኢየሱስ ክርስቶስ የተሰጠን የምንሆንበት ዕለት ነው። በይፋ ቤተ ክርስቲያን የምትጀመርበት የምትወለድበት ዕለት ሆኗል። እግዚአብሔር በዓሉን ለራሱ እቅድ ሲጠቀምበት እናያለን። የሚገርም ነው። ከሦስቱ አበይት በዓላት አንዱ ነው። በዓል ሃምሳ እንደምታውቁት የፋሲካ በዓል፣ በዓል ሃምሳና የዳስ በዓል ታላላቆቹ በዓላት ሲሆኑ የሚከበሩት እግዚአብሔር ስሙን ያኖርበት ዘንድ በመረጠው ስፍራ ሰዎች ተሰባስበው ነው። ወንዶች ሁሉ ባዶ እጃቸው ሳይሆኑ ለእግዚአብሔር የሚሆነውን መባ ይዘው በማዕከላዊው ስፍራ እግዚአብሔር ስሙን በሚያኖርበት መሠዊያው ባለበት ስፍራ የሚከበሩ ናቸው። ከየትኛውም አይነት አይሁድ ከሚገኙበት ስፍራ ሁሉ ተሰብስበው የሚያከብሩት ነው። በመሆኑም ለበዓል ሀምሳም እንዲሁ ከእስራኤል ምድር ከየክፍለ ሀገሩ ብቻ አይደለም ከመላው ዓለም በጸሎት የተጉ አይሁድ ተሰባስበው የሚያከብሩት በዓል ነው። ሊያከብሩት የመጡበት በዓል ነው። ይሄ በዓል ልብ በሉ በዚያ ወቅት በአይሁድ ዘንድ ውድቀት ነው የነበረው። የሞራል ውድቀት ነበረ። ለእግዚአብሔር አለመታዘዝ ነበረ። ነገር ግን ምንም እንኳን በዚያ የተነሳ በዓላቱ የአይሁድ በዓል እየተባሉ የነበሩ ቢሆንም፣ ከመነሻው ግን ባለቤቱ እግዚአብሔር ስለሆነ በራሱ በዓል ላይ እግዚአብሔር ማዘዝ ይችላል እነሱ ለራሳቸው ጉዳይ ነው በቃ የሚጠቀሙበት፣ ለራሳቸው ክብር ነው የሚጠቀሙበት። እግዚአብሔር ግን ጣልቃ ገብቶ ለራሱ ክብር ሲጠቀምበት እናያለን። ሰዎች ያሉት ቤተ መቅደስ ውስጥ ነው። መሥዋዕቶች እየቀረቡ ያሉት እዛ ነው። ምሳሌው ቅድም ያልነው አዲሱ የእህል ቁርባን ምሳሌና ጥላ የሆነው ነገር እየቀረበ ያለው ቤተ መቅደስ አካባቢ ነው። መሰዊያው ላይ የሚቃጠል መሥዋዕት፣ የእህል ቁርባን የኃጢአት መስዋዕት! የደህንነት መስዋዕት እየቀረበ ነው ብዙ የሚያማምሩ ስርዓቶች ያሸበረቁ ነገሮች እየተደረጉ ነው ግን የጌታ ደቀ መዛሙርት ከከተማው ፈቀቅ ብለው በሰገነቱ በዚያ በደርቡ ቤት በጸሎት እየተጉ በአንድ ልብ ሆነው ጌታ ኢየሱስ በነገራቸው መሰረት ከላይ ኃይልን በመጠባበቅ ላይ ነበር የሚገኙት። የተስፋውን ቃል እየጠበቁ ነበር ያሉት። በክርስቶስ ማዕከልነት ለተለዩት፣ በሰገነቱ ላይ ላሉት፣ በዚያ በአንድ ልብ በጸሎት ራሳቸውን ከሰማይ ላገናኙት፣ ኢየሱስን በሰማይ በእግዚአብሔር ቀኝ እንዳለ ጌታ አምነው አሁን የሚታመን ጸሎት የሚሰማ እንደሆነ አምነው ወደ ተሰባሰቡት በስሙ ወደ ተሰባሰቡት ወደ እነሱ መንፈሱን ላከ። ምን ማለት ነው? እግዚአብሔር ስሙን ያኖረበት ዘንድ የመረጠው ስፍራ ካሁን በኋላ ያ ታላቁ ቤተ መቅደስ አይሆንም። ያቺ ታላቅ ከተማ የምትባል አትሆንም። አሁን ግን በኢየሱስ ስም የተሰባሰቡበት ያ ማኅበር እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ነው። ስለዚህ በዚያ ዕለት የእግዚአብሔር መንፈስ ወደ ክርስቶስ ፈቀቅ ላሉት፣ በኢየሱስ ስም ወደ ተሰባሰቡት፣ አንድ ልብና አንድ መንፈስ ለሉ ወደ ሆኑት፣ እንዲሁም ወደ ተገቡት፣ ወደ ተነቀፉት ወደ እነሱ ወረደ። እግዚአብሔር ይመስገን ዛሬም እንዲሁ ነው። በዙሪያችን ያለው ዓለም በየግላችን ጌታን ብለን የሰው ስርዓተ ሃይማኖት ፈቀቅ ብለን እንዲሁም በክርስቶስ ላይ የሆነው ነቀፋ ደርሶብን ወደ ሰገነቱ ትንሽ ፈቀቅ ካልን ትንሽ ከፍ ከፍ ካልን በአንድ ልብ በጸሎት እየተጋን በእግዚአብሔር ፊት የምንገኝ ከሆነ ዛሬም የእግዚአብሔር ጉብኝት በእኛ ዘንድ ይሆናል። እግዚአብሔር ሥራውን የሚሠራበት ዕውቅና የሰጠው አዲሱ ጅማሬ፣ አዲሱ የግንኙነት ማዕከል ክርስቶስ ኢየሱስን ማዕከል አድርገው በተሰበሰቡ ሰዎች ዘንድ ነው። ይሄ መታወቅ ያለበት ነገር ነው። ታዲያ መንፈስ ቅዱስ ወደ ዓለም ሲገባ ታላላቅ ክስተቶች ተፈጸሙ። መግባቱን የሚያረጋግጡ ምልክቶች ተደረጉ። ልክ ጌታችን ኢየሱስ ክርስቶስ በሥጋ ወደ ዓለም በሚገባበት ጊዜ ምንድን ነው የሆነው? በሜዳ ላደሩ እረኞች የእግዚአብሔር መልአክ የእግዚአብሔርን ክብር እያበራ መጥቶ ሲነግራቸው እንመለከታለን። የሆነውን ነገር እንይ ብለው በተግባር ሄደው ሲመለከቱ እናያለን። እነዛ ሦስቱ የጥበብ ሰዎች ደግሞ በኮከብ ተመርተው ሕፃኑ ባለበት ስፍራ መጥተው ሲሰግዱለት እናያለን። ስለዚህ ልዩ ተአምራዊ ክስተቶች መሲሁ ወደ ዓለም መግባቱን ወልድ መለኮታዊ ማንነት ያለው እርሱ በሥጋ መገለጡን ሊያመለክቱ የሚችሉ አስደናቂ ትዕይንቶች፣ አስደናቂ ነገሮች ተከስተዋል። ልክ እንደዚሁ በአብ በወልድ ዘንድ ያለው መንፈስ ቅዱስ እርሱ መለኮት የሆነው አካል ከዚያ በአብና በወልድ ዘንድ ከነበረበት ስፍራ ሰው ወዳለበት ወደዚህ ወደ ተፈጠረው ምድር ሲገባ ብዙ ክስተቶች ነበሩ። ጌታ ኢየሱስ ታላቁን ቤተ መቅደስ ወይም ታላቋን ከተማ እንዳልመረጠው ሲወለድ በቤተልሔም በቤተልሔምም ያማሩ ቦታዎች ሳይሆን የሚጠበቅ ስፍራ ሳይሆን በግርግም ውስጥ እንደተገኘው ልክ እንደዚህ ነው። የእግዚአብሔር መንፈስም በታላቁ መቅደስ ወይም በሊቃነ ካህናቱ ወይም በመቅደስ አዛዦቹ ወይም በሌሎች ታላላቅ ሰዎች በጣም በሚጠበቁ ሰዎች ዘንድ አይደለም፣ ነገር ግን በዚያች ሰገነት ውስጥ ነቀፋውን ተሸክመው በስም ወደ ተሰበሰቡት ዘንድ ተገለጠ። ሲገለጥ የሆነው ነገር የሚገርም ነው። ሁለት ክስተቶች ተከሰቱ። አንደኛው የሚሰማ ነገር ነው። ሁለተኛው በአይን የሚታይ ነገር ነው። የመጀመሪያው ምንድን ነው የተሰማው? ሁሉም በአንድ ልብ ሆነው አብረው ሳሉ ይላል፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይለ። ድምፅ ነው የመጣው። ይሄ ድምፅ የመጣው ከምዕራብ አይደለም፣ ከምስራቅ አይደለም፣ ከሰሜን አይደለም፣ ከደቡብ አይደለም። ስለ ነፋስ ስናስብ ምናልባት ያሉት አቅጣጫዎች እነዚህ ናቸው። ነገር ግን ይሄ ከሰማይ የመጣ ነፋስ ነው። እግዚአብሔር ይመስገን። ድንገት እንደሚነት ቃውሎ ነፋስ በጣም ድንገተኛ ነው። ወደ ዓለም ሲገባ ድንገት መጥቶ ነጥቆ እንደሚወስድ አብሎ ነፋስ ከሰማይ ድምፅ መጣ ከዛ የሆነው ነገር ተቀምጠው የነበሩበትን ቤት ሞላው ነው የሚለው ይሄ መጀመሪያው ክስተት ነው ከዚህ በፊት ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በሚጠመቅበት ጊዜ በእርሱ ላይ ወርዷል የወረደው ግን እንዴት ሆኖ ነው እንደ እርግብ ሆኖ ነው የወረደው፣ በእርግብ መልክ። እርግብ እንደምታውቁት የዋህ እና የእርግብን አጠቃላይ ገጽታ ስትመለከቱት እንዲሁ ገር ሆና የዋህ ሆና የሰላም ምልክት ሆና ነው የምትታወቀው። በዚህ መንገድ ነው መንፈስ ቅዱስ በኢየሱስ ላይ ሲሆን የወረደው። ግን በደቀ መዛሙርቱ ላይ በሚወርድበት ጊዜ መምጣቱን መንፈስ ቅዱስ ያመለከተበት የመጀመሪያው ነገር ምንድን ነው? ድንገት የሚነጥቅ አውሎ ነፋስ። ይሄ በራሱ አመጣጡ ኃይል የተሞላው ነው፣ የሆነ ነጥቆ የሚሄደው ነገር፣ የሆነ አንዳች ፍርድን የሚያስተዋውቅ ሆኖ ነው የተገለጠው በዚህ በመጀመሪያው ምሳሌ። በሁለተኛውም ብንመለከት ከዚሁ የራቀ አይደለም። እንደ እሳት የተከፋፈሉ ልሳኖች ታዩቸው ነው የሚለው። ምናልባት ሰው ቢገምት ልሳኖች ይሰማሉ እንጂ ይታያሉ ወይ ብሎ ሊጠይቅ ይችላል። እዚህ ጋር ግን የሚታዩ ልሳኖች ናቸው። እንደ እሳት የተከፋፈሉ ልሳኖች ታዩቸው ነው የሚለው፣ በአይን ነው የሚያዩት ስለዚህ እነዚህ ነገሮች ምንድን ናቸው? ምልክት ናቸው። ምላሶች ናቸው የሚናገሩ ግን የተከፋፈሉ ናቸው። የተከፋፈሉ ማለት ምን ማለት ነው? አንድን ቋንቋ ሳይሆን የተለያዩ ቋንቋዎችን የሚወክሉ ምላሶች። ታንግስ ነው የሚለው በእንግሊዘኛው። ራእይ ነው፣ እንደ ራእይ ነው የሚያዩት፣ በአይናቸው ነው የሚያዩት ልዩነቱ ከሰማይ የመጡ ልክ የእሳትን ላንቃ አይተን ከሆነ እሳት ሲነድ ጫፉን ብታዩት ነበልባሉ የተከፋፈለ ሆኖ ይታያል። ልክ እንደዚያ እንደ እሳት የተከፋፈሉ ልሳኖች መላሶች ታዩአቸው። መጀመሪያ ግን በመታየት ብቻ አላበቃም። መጡና በእያንዳንዳቸው ላይ ተቀመጡባቸው ነው የሚል ስለዚህ መጀመሪያ ድንገት እንደሚነጥቅ አውሎ ነፋስ መጣ። በዚህ ድምፅ ተሰማ። ይሄ ቤቱን ሲሞላው በነዛ በመቶ ሀያዎቹ ዘንድ መኖሩን ያመለክታል። ለማህበሩ ነው የወረደው። አጠቃላይ ሁሉንም በጥቅሉ የኔ ናቸው ብሎ እውቅና ሰጠ እግዚአብሔር። የተወዘወዘውን እንጀራ የኔ ነው አለ ማለት ነው። ተቀብያለሁ እንደ ማለት ነው። በአንድ ልብ ሆነው ነው እዚ ጋር ቀርበው የነበሩት። እነዛ ሁለቱ እንጀራዎች በአንዱ የካህን እጅ ነበር የሚወዘወዙት። በኤፌሶን ምዕራፍ ሁለት ላይ እንደሰማነው ከሁለታቸው አንድን አዲስን ሰው በራሱ ፈጥሯል። ቤተ ክርስቲያን እዚ ጋር ተፈጥራለች። ስለዚህ ጠቅላላ ሁሉንም እንደ አንድ መቀበሉን ለማሳየት ቤቱን ሞላው ይላል። በእነሱ ዘንድ መገኘቱን ያሳያል። ሁለተኛ ግን በያንዳንዱ ውስጥ መግባቱን ለማመልከት ደግሞ እነዚህ የሚታዩት ምላሶች፣ የሚታዩት ልሳኖች፣ የእሳት ላንቃ ነበልባል የሚመስሉት እነዚህ ልሳኖች በያንዳንዳቸው ላይ ተቀመጡባቸው። ይህ ደግሞ መንፈስ ቅዱስ በያንዳንዱ ውስጥ መግባቱን የሚያመለክት ነው። ግን እንደ እሳት ምሳሌ ሆኖ ነው የቀረበው። በሁለቱም ፍርድን የሚያመለክት ነው። ምን ማለት ነው? እዚያ ከአይሁዳውያን ጋር ከእስራኤል ጋር ከዚህ በፊት የነበረው ግንኙነት አብቅቶ እስራኤል እየተተወች አሁን ለአሕዛቡ ዓለም ዕውቅና እየሰጠ መሆኑን እግዚአብሔር ፊቱን ከእስራኤል መልሶ ወደ አሕዛብ ማዞሩን የሚያመለክት ነው። ምክንያቱም እነዚህ ልሳኖች ቋንቋዎችን የተከፋፈሉ የተለያዩ ቋንቋዎችን ነው የሚያመለክቱት። በብሉይ ኪዳን ዘመን እንደምታውቁት በባቢሎን ጊዜ ዘፍጥረት ምዕራፍ አስራ አንድ እንደሚያሳየን የሰው ልጅ በእግዚአብሔር ላይ በአመጽ በተነሳ ጊዜ፣ ሰው አንድ ሆኖ ስሙን ለማስጠራት በእግዚአብሔር ላይ በተነሳ ጊዜ፣ ያኔ ይህንን ያስቆመው ቋንቋቸውን በመከፋፈል ነው። ከዛ በምድር ላይ በተናቸው ነው የሚለው፣ ይህን ፍርድ ያስታውሳል። አሁን ለአህዛብ ጸጋ ሲሆን፣ ለእስራኤል ደግሞ ፍርድ ይሆናል። እነዚህ የተከፋፈሉ ልሳኖችን ተከትሎ በእያንዳንዳቸው ላይ ከተቀመጡባቸው በኋላ የተከሰተው ሦስተኛው ክስተት ምንድን ነው? በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በሌላ ልሳኖች የገሊላ ሰዎች ናቸው። የገሊላ ቋንቋ ነው የሚያውቁት፣ አረማይክ ወይም እብራይስጥ፣ ግን እሱም ከዋናው በይሁዳ ከሚነገረው ለየት ባለ ዳይሌክት ወይም አነጋገር የሚታወቅ በልዩ ሁኔታ ሊታወቅ የሚችል አነጋገር ያላቸው ገሊላውያን ናቸው። እነዚህ ሰዎች በሌላ ልሳኖች በእስራኤል ምድር ከሚታወቅ ቋንቋ ውጭ በሆነ በሌላ ቋንቋ በሌሎች ቋንቋዎች፣ በአንድ ብቻ አይደለም ልሳኖች ነው የሚል በሌላ ልሳኖች ይናገሩ ጀመር። ብዙ ቋንቋዎችን የተከፋፈሉ ቋንቋዎችን ይናገሩ ጀመር። በእያንዳንዳቸው ላይ ሲቀመጡ የተለያዩ ቋንቋዎች ሆነው ነው የተገለጡት። ስለዚህ እነዚህ ቋንቋዎች እነማናቸው የሚለውን ነገር ስናይ ወረድ ብለን ቢያንስ ከአስራ አምስት አገር የመጡ ከአህዛብ አገሮች የመጡ ሰዎችን እናገኛለን። ስለዚህ ቋንቋዎቹ በአህዛብ አገር የሚነገሩ ቋንቋዎች ናቸው፣ ልሳኖች ናቸው በእነዚህ አማኞች እየተገለጡ ያሉት። ስለዚህ እግዚአብሔር አህዛብን እያሰበ ነው። እነሱ በመጀመሪያ የዚያን ጊዜ አህዛብን በቋንቋ ሲከፋፍላቸው ሊበትናቸው ነው ግን አሁን ከእስራኤል ደግሞ ዘር ብሎ ወደ አሕዛብ ሲሄድ በነዛው በተከፋፈሉት ቋንቋዎች አሕዛብን ተከትሎ ሲሄድ እናያለን። ፍለጋ ነው ማለት ነው። የሚገርም ነው። እነዚህ አይሁዳውያን በአሕዛብ አገር ይኖሩ የነበሩ አይሁዳውያን ወደ ኢየሩሳሌም መጥተው በቋንቋው በኩል ለአሕዛብ የሚሆን የምሥራች ለአሕዛብ የሚሆን ጸጋ ይዘው ይሄዳሉ። ዓለም ከመፈጠሩ በፊት እግዚአብሔር በልቡ ውስጥ ያሰበውን እቅድ መፈጸም ይጀምራል። ያ ዓለም ከመፈጠሩ በፊት የነበረው የእግዚአብሔር የዘላለም ሀሳብ ምንድን ነው? ኤፌሶን ምዕራፍ ሶስት እንደሚነግርን አሕዛብ በአንድ አካል ሆነው የተስፋው ቃል ባለቤት እንዲሆኑ ከዛም እንዲወርሱ፣ ይሄ ነበረ እግዚአብሔር ከቀድሞ ጀምሮ ከዘላለም በልቦ የመከረው። ስለዚህ አሕዛብን ታሳቢ ያደረገ ጸጋ የሚሄድበት መስመር ነው የተዘረጋው በእነዚህ የተከፋፈሉ ቋንቋዎች። ልብ በሉ ምስክሮቼ ትሆናላችሁ ብሏቸዋል። መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ ካለ በኋላ ከየት እስከ የት በኢየሩሳሌም፣ በይሁዳ፣ በሰማሪያ ብሎ እስከ ምድር ዳር ድረስ ምስክሮች ትሆናላችሁ ብሏል። ስለዚህ ገና ከመጀመሪያው የመንፈስ ቅዱስ መውረድ አሕዛብን ታሳቢ ያደረገ ነው። እስከ ምድር ዳር ድረስ የሚሠራውን ሥራ የሚሰጠውን ምስክርነት ታሳቢ ያደረገ ነው።